እንደምታዩት ያው ለመሄድ ተዘጋጅቻለሁ፣ ወደ አገሬ በጣም ደብሮኛል፣ እውነት ለመናገር ምክንያቱም እዚህ ብዙ ያሳልፍኩት ነገር ነበረ። እግዚአብሔር ያልሆነው አይደል የሚሆነው ፈጣሪ ብሎ እኔና አብርሽን እንግዲህ አንድ ካደረገን እኔ የምችለውን ነገር አድርጊያለሁ፣ እና ግን ከዚህ በላይ ምንም የመታገስ አቅም የለኝም፣ አልቻልኩም። በቃ ፍቅር ይደከምለታል፣ እስከምን እስከ ደም ድረስ ፍቅር የሚደክሙለት እንጂ እየሰጡ የሚቀበሉት አይደለም። ፍቅር መስጠት እንጂ መቀበል አይደለም። ፍቅር በመስጠት እንጂ በመቀበል አይደለም። በሆንኩ ቁጥር እየጨነቀኝ ነው ያለው ። አእምሮዬ ሊያብድ እየደረሰ ነው ያለው። እንዴ በቃ በማየው ነገር እየተረበሽኩኝ ነው ያለውት። ዛሬም እንደተለመደው በጣም ባንገብጋቢ በወሳኝ በወሳኝ ወሳኝ በሆነ መረጃ ይዤላችሁ መጥቻለሁ። መስማት የምትፈልጉትን መስጠት ስላለብን ነው። መስማት ማየት የምትፈልጉትም ማለት ነው ዋናው የእኛ ሀሳብ ከእናንተ የሚመጣልንን ጥያቄ እናንተ የምትፈልጉትን መስጠት ነው። ለዛም ነው በጣም ትልቅ የተፈጠረ ነገር አለ በአቡሽና በሩታ ዙሪያ። በአቡሽና ሩታ ዙሪያ እንግዲህ ከባድ ነገር ተፈጥሯል። እንግዲህ እሱ ምን ተፈጠረ የሚለውን ነገር በመጨረሻ የምነግራችሁ ይሆናል። ሌላው ደግሞ አንዳንድ የሚናፈሱ ማለት እንደ ቀላል የማናያቸው ጉዳዮች አሉ። ትናንትና እንግዲህ እንዳያችሁት እንግዲህ አብርሽ የሆነ ሆቴል በቃ ከማንም ርቆ ሆቴል ሆኖ ነበር፣ እና አቤል እንግዲህ ፈላልጎ አገናኝተውት እንደዚህ አይነት ቪዲዮ ተለቆ ነበርና ኦልሬዲ ልጁን ለነጻነትም አልሰጡትም። በዛ ሁኔታ ውስጥ በቃ ብቻዬን ነኝ መሆን እፈልጋለሁ ባለበትም ሰዓት ካሜራ ይዘው እንግዲህ ያያችሁትን አይታችኋል። ወይ መፍትሄ ያመጡ ወይ አንድ ነገር ለውጣ ያመጡ፣ ጭራሽ መሀላቸው ክፍተት እየፈጠሩ ብዙ ነገሮች እንድናያርጎናል። ኢቭን እናንተ ያላያችሁት ጉዳይ አለ ሄርሜላ እዚህ ቪዲዮ ላይ አትግባ እንጂ አብራቸው እዛ ቦታ ድረስ እንደሄደች አብርሃም ወዳለበት እሩም፣ ስለ መግባቷ ያረጋገጥኩት ነገር የለም፣ ግን ከነ አቤል ጋር የተባለው ሆቴል እንደሄደች መረጃው ደርሶኛል። ይህን የምላችሁ ከምንም ተነስቼ አይደለም። እቦታው ላይ ያሉ ሰዎች እኛ የምንሰራውን ያውቃሉ። እኛ የምንሰራውን ነገር ስለሚያውቁ ይከታተሏቸዋል ለእኛም መረጃውን ያደርሱናል፣ ማለት ነው። ሰው ስለዚህ እዛ ይጠቀም እዛ እነሱ ያሉበት ቦታ አገልግሎት ያገኘ የነበረ የእኛ ተመልካች ያየውን ነገር ነግሮኛል። ትላንትና በአብርሃም በተለቀቀው ቪዲዮ ላይ እና አቤል አብርሃምን ሲያግባቡት ምናምን አይተናል። ነገር ግን አብራ የሄደችው እኔ እዛ ቦታ ሲገቡ ስላየው ሄርሜላን ስላየኋት እንዴት አላየናትም ወይንስ ካሜራ የቀረጸችው እሷ ነች። እንዳንድን ደግሞ ሌላም ልጅ አለ ብሎኛል። ግን ካሜራ እሷ ነች አይደለች የሚለውን ነገር ቼክ ላደርግ ሞክሬ ነበር። እሷ ግን ቀርት ግን ወደ ሆቴሉ ሲገባ አብራ ነበረች። ስለዚህ ምንድን ነው እያደረገች ያለችው? ምንድን ነው አሁን እዚህ ላይ እሷ ተጨባጭ ምክንያታዊ ልትሆንና ምክንያታዊ ሊያረጋት የሚችለውን ነገር ብትናገርና ብናቀው አሪፍ ነው። በቃ ለሁለቱ መለያየት አሁን ዋነኛና ዋነኛ ምክንያት እሷ ነች። አደል እንዴ? ነገሮቹ ተደራርመው ተደራርመው እየንጡ እንጂ እሷ ነች ስለዚህ አሁንም ሄርሜላ አላረፈችም። እናንተን መናገር የምፈልገው መጀመሪያ መነሻዬ ላይ ምነግራችሁ ያልኩት ዋናው ነጥብ አለ በአቡሽና በሩታ ጉዳይ። ነገር ግን ይህንን ነገር ግን ለእናንተ መናገር ስላለብኝ ነው። ሄርሜላ አብራቸው ታይታለች። የሄርሜላ አይደለም የሚያስጨንቀኝ ነ እና አቤል ምንድን ነው የሚያስቡት? ወይስ እነሱ የሆነ ተልእኮ ተቀብለው የመጡበት ጉዳይ አለ። በህይወታችሁ አንዳንድ ሰው እንደዚህ አይነት ነገሮችን ያመጣሉ የማያገባቸው ቦታ ላይ ገብተው በእናንተ ህይወት ወሳኝ ነን ይላሉ፣ ሀሳብ ይሰጣሉ፣ አስተያየት እንትን ይላሉ። ነገር ግን ማለት ነው ነገር ግን ከጀርባ ደግሞ እናንተን ለመፈራረስ፣ እናንተን ለመጣል ሲያደቡ ይገኛሉ እንደዚህ አይነት ሰዎች። አሁን እየሆነ ያለውም እንደዛ ነው። አሁን እየተፈጠረ ያለውም እንደዛ ነው። በቃ ኦረዲ ሩታ በደንብ ጋፑና አለችው። ተለያይታ አላትለያይ ተራርቃ አላትራረቅ። አሁን እኮ አንድ ላይ መሆኑ አይቀርም። አንድ ላይ መሆኑ አይቀርም። ተለያይታ ላተለያይ ነገር ልጁን እንደዚህ አይነት ስሜት ውስጥ ሰው ልጅ ወጥቶ ከቤት ወርቆ ስትረስ ውስጥ ወድቆ ሆቴል ይዞ በቃ ከማንም ሰው አልፈልግም በቃ እራቁኝ ካለ አንድ ነገር አለ። ይህ ሰው በቃ ከእንደዚህ አይነት ሰው መራቅም ምንም አያስፈልግም። እነሱ ግን አሁን የሚፈልጉት በሱ ላይ ትኩረት ማግኘ ብቻ ትኩረት ማግኘትም ብቻ በአብርሃም ላይ ትኩረት ማግኘትም ብቻ ነው ፍላጎት አድርገ እየተነሱ ያሉት። እኛ አሁንም የምናየው ነገር እንደዛ ነው። እኔ አሁንም አታደርሱኝ አለሁ፣ ግን የሚደርሰኝ እንደው ባላወጣው ባልናገር እላለሁ። ገባችሁ አይደለ? እኔ ማንንም እንትን አይደለም። ያኔ ሜሪንም ስንጋፈጥ አይተናል። ስለዚህ መናገር የምፈልገው ነገር በቃ እነዚህ ልጆች፣ አንደኛው ነገር ምንም ነገር ከማስተካከል ከመሄድ በፊት የእነ አቤል ከሰራቸው እንዲታቀቡ ማስጠንቀቅ አለብን። በቃ ይሄን ካሰቡ አንተን ብቻህን ለምን ትሆናለህ? ለምን ትንትላለህ? በቃ ህይወት ነው እንደዚህ ያጋጠማል ብለው ከመምከርና ቪዲዮ ላይ እንትን ከማለታቸው በፊት ለምን እዛ ቦታ ሄርሜላን ይዘው ለመሄድ አሰቡ? በኋላ ላይ ስቅሪ ለምን አሏት? ሲያዩት በኋላ ላይ ነገሩ እንደሚከርባቸውና ሁኔታው ስላላማራቸው አስቀሯት፣ አላስወጧት። እና ምን አስባችሁ ነው ልጁ ብቻ ይልሁን ካለ በኋላ እናንተ እዛ ድረስ ይዛችሁ መሄድ እኔ ሶሪ፣ አቤል በጣም ልትቀየመኝም እንትን ልል ትችላለ፣ ግን በዚህ ጉዳይ አስቀይሜሃለሁ፣ ይቅርታ አድርግልኝ። በጣም ነው ማስቀየም ለመሰለ ኦዲየንሱ እረፍ እያለ ነው። በቃ ተንኮለኛ ነህ ይቅርብህ እያለ ነው። ገባህ አይደለ? ይችን ልጅ አንተ ባታመጣት እኮ ነገሩ እኮ በዛ በዴኔ ጉዳይ እኮ ተዘግቶና አብቅቶ ነበረ። አሁን አምጣትና ነገሩን እንትን ካልክ በኋላ ደግሞ አሁንም ለዚያ አጀንዳህ እንትን ማድረጊያ እየተጠቀምክ ነው። ስለዚህ ሚስኪን ለመምሰል ምናምን አትሞክር አቤል፣ አንተ እጅ አለበት። በደንብ አድርገህ ልብ አድርገህ ሰማኝ፣ ገባህ አይደል። እንዲሁም ከሄርሜላ በላይ ግንባር ቀደሙ የምትወስደው አንተ ነህ። የአብርሃምን ቤት አሳይታት አልበል አብርሃም ጋር አንድ እንድትሆን ብዙ ነገር እንድታደርግ እኔ አብርሃምና ሄርሜላ አንድ ላይ ስለሆኑ አይደለም። ይሸችን እገሌ ከገሌ ሩታ ተለያይታ ሩታ ሌላ ሰው አግብታ ምናምን እንደዚህ ያደረገች ምን አንድዛ አይደለም። እኛ ሀሳባችን ትክክል ያልሆነ ነገር ትክክል አይደለም ብለን ፊት ለፊት እንናገራለን። መጋፈጥን መናገርም ስላለብን ማለት ነው። ስለዚህ ያረክ ያለውን ነገር አቁም እና ደግሞ በመጨረሻ ልንገራችሁ ያው ማስጠንቀቅ ስላለብኝ ነው መናገር ማስጠንቀቅ ስላለብን የተናገርኩት እና መግቢያ ላይ እንደነገርኳችሁ የሩታና የአቡሽ ጉዳይ ነው። የሩታና የአቡሽ ጉዳይ እንግዲህ ትንሽ ውዝግብ አንስቷል። ሩታና አቡሽ እንደተጋጩ ነው። እኔም እየደረሰኝ ያለው መረጃ ምንድን ነው ሩታ አሁንም ወረቀቱን በእጇ ይዘዋለች። አላስገባችሁም፣ አላስገባችሁም፣ አልጸደቀም። አሁንም እሷ ግራ መጋባት ውስጥ ነች። አሁን አብርሃም ቆርጦ ከወሰነ በኋላ ሩታ ግራ መጋባት ውስጥ መረበሽ ውስጥ ያለችው እና አሁን አሁን ምን ምን ጀምራለች? በቃ ዞር ብላ ማጤን ከዚህ መለያየት ማን ይጠቀማል? ከዚህ መለያየት ከዚህ ትዳር መፍረስ ከዚህ ህይወት በተለያየ አንጻር ይሄድ የእነሱ ያላሰቡት ነገር የገጠማቸው ነገር ምንድን ነው መነሻው ብለው ህይወቷን ዞር ብላ እያየች ነው ያለችው። የእሱንም የእሷ ነው። ስለዚህ አሁን የእሱ መወሰን አንደኛ ነገር እንድትደነግጥና ምንድን ነው ቀጣዩ ነገር እንድትል አርጓታል ብዬ አስባለሁ። ወረቀቱን እንዳላስገባችው ተጨባጭ መረጃ ደርሶኛል እና አንድ ቦታም ሲጨቃጨቁ ታይተዋል። በቃ ሲጨቃጨቁ ታይተዋል። ሩታ ሆት ሆና ነው የምትናገረው። እንትና አቤል እንትና አቡሽን በጣም ሆት ሆና። ኖቤል ሰሞኑን የት እንደጠፋ አይታወቅም እንግዲህ ይሄን ነገር እንዲ በደንብ አድርጎ በአፋጣኝ የሚያስፈጽመው እሱ ነበረ። ነገር ግን አሁን የት እንደሄደ እንትን አልተባለም፣ አላገኘነውም። የት እንዳለም አይታወቀም። ግን ሁለቱ መሃል ሩታና አቡሽ መሀል አንድ ክፍተ ሳይፈጠር አልቀረም። እንግዲህ ያው ልጁ ለማለየት በጣም ቆርጦ ተነስቷል። በጣም እንዲህ እንዲህ እንዲህ ያደረገው አንገት ደፊ አንገር አጥፊ የሆነ ልጅ እና ይመስለኛል ሩታ ላይ ጫና አድርጎባታል። እንግዲህ ወረቀቱን እንድታስገባ መለየ እኔ ምን እንደሚጠቀም አላውቅም። ትናንትም ነግሬያቸዋለሁ ይሄ ልጅ ምን እንደሚጠቀም ከዚህ ምን ትርፍ እንደሚያገኝ ማለት ነው አላቅም። ስለዚህ ከእሷ ጋር እስከ መጋጨት እስከ መንገድ ላይ እስከ መጨቃጨቅ የደረሰው ነገር አንድ ነገር ሳይሆን አይቀርም። እሱም ደግሞ ይመስለኛል የዚህ የፍቺ ወረቀት ጉዳይ ይመስለኛል። የፍቺ ወረቀት አልገባም፣ የፍቺ ወረቀት አልገባም ብዙ ጣጣ ሊያመጣ ይችላል በኋላ ላይ። ኦረዲ እኮ አሁን ወረቀቱ አረጋገጠው እንጂ ሩታ ከዛ ቤት ወጥታ ከሦስት ወር በላይ ስለቆየች ኦረዲ ህጉ ራሱ የሚያየው እንደ ፍቺ ነው የሚቆጥረው ገባሽ አደለ? እንደ ፍቺ ነው የሚቆጥረው። ስለዚህ ያሉ ሌሎች ሌሎች ጉዳዮችን እንትን ለማድረግ ነው እንጂ ለመዝጋት ነው እንጂ ኤኒሃው ተጨባጩና ዋነኛው ነገር የሩታና የአብርሃም እርቅ ነው። ዋናው ደግሞ ተመልካቹም ኦዲየንሱ የሚፈልገው እሱን ነው። ስለዚህ በዛ ጋር እና አቤል እንደፈለጉ ቢያደርጉ በዚህ ጋር እና አቡሽ ቢያደርጉ እንግዲህ ቡታጀራ ላይ እንግዲህ ለመስቀል መክተማቸው አይቀርም። ቡታጀራ ላይ እንግዲህ ከባድ እርቅ እንደሚፈጸም ትናንት ነግሬያቸዋለሁ። ይህን ደግሞ የነገርኳችሁ እኔ በእርግጠኝነት ነው፣ ከደረሱ ምንጮት ነው ምንጮች በመነሳት ነው። እነጽጌ እነዳኒም ይገኛሉ ተብሎ ይጠበቃል። ጽጌም ከነ ጓደኞቿ እዛ ትገኛለች። የዳኒን እስካሁን እርግጠኛ አይደለንም፣ ግን ዞሮ ዞሮ መገኘታቸው አይቀርም። የጽጌና ግን የጓደኞቿ ሩታን አጅበው መሄዱ በእርግጥ የተረጋገጠ ሆኖ ተገኝቷል። ስለዚህ ምናልባት ከዚህ ጉዳይ እንድትዘገይ ያረጋት ይመስለኛል። ወረቀቱ ጉዳይ ሩታን እና ያልተፈረመበት ጉዳይ ለዛ ይመስለኛል። ዞሮ ዞሮ ያው እኛ ከእናንተ የመጣ ጥያቄ ስለሆነ በደንብ በደንብ አርገን ማጣራቱ ላይ ፎከስ አርገን እየሰራን ነው። እናጣራለን ይህ ነገር ሰላም እስከሚወርድ ድረስ የተቻለንን ማድረጋችንን እንቀጥላለን ማለት ነው። ሁልጊዜም ፍቅር ያሸንፋል፣ ፍቅር ያሸንፋል። እነዚህም ጥቶች አንድ ላይ ይሆናሉ እና አቤልም ልቦና ይስጣችሁ። አቡሽም እንግዲህ አንገት ደፌ የመሰልክበትን ነገር በተግባር አሳይ። ልቦና ይስጣችሁ ለማለት ወዳለሁ። የዛሬው መረጃ ይህን ይመስላል። ውድ ቤተሰቦቼ በፍጹም አትሸብሩ፣ አትደንግጡ፣ ወይም ደግሞ እንደዚህ አይነት ጥያቄ አታንሱ። እናቃለን፣ ስለምትወዷቸው ነው እና ብዙም ያን ያህል የሚያጨናንቅ አይደለም። እኔ ደግሞ ፐርሰናል ሁለቱም ጋር እየደወልኩ እንዲህ ነው እንዲህ ተብላችኋል፣ እንዲህ ማለት አልችልም አልችልም። ያን ነገር ተረዱኝ። ይህም ማለት ያለብኝ መግቢያው ላይ ነው። ብዙዎቻችሁ ቪዲዮ ጨርሳችሁ ስለማታዩ መግቢያው ላይ ነበር እና ከንቀት እንዳይመስላችሁ ለእነሱ ደውለን የማንነግራቸው እንዲህ መልዕክት የምናስተላልፈው በጣም ብዙ ሀሳብ ስለሆነ ነው እና በጣም አመሰግናለሁ። እናንተም ያያችሁት የታዘባችሁት ነገር ካለ በዚህ በኩል ጻፉልኝ ወይም ደግሞ ደውሉልኝ። ሱራ አዘባበሻ ነበርኩ። አመሰግናለሁ።